አሁን በደረሰን መረጃ መሰረት ከቀናቶች በፊት በጸጥታ ኃይሎች ተወስደው የታሰሩት ቆሞስ አባ የኔታ ይባቤ ከስድስት ቀናቶች የእስር ቆይታቸው በኋላ ከእስር መፈታታቸውን ሰምተናል። እኚህ በግፍ ተወስደው የታሰሩት አባት ቀድሞ ለምን ታሰሩ? አሁንስ በምን አግባብ ሊለቋቸው ቻሉ? ሌላ ውድመት በቅድስት ቤተ ክርስቲያናችን ላይ የጣናው የእሳት አደጋ በደሴ መደገሙን ሰማን። በደሴ መስቀለ ክርስቶስ ቤተ ክርስቲያን ከባድ የእሳት አደጋ መከሰቱ ታውቋል። የአደጋውን ክስተት በተመለከተ እንዲሁም በቅድስት ቤተ ክርስቲያናችን በተለይም በአብነት ትምህርት ቤቶች ላይ እየተከሰቱ ያሉ ድንገተኛ አደጋዎች በሕዝበ ክርስቲያኑ ላይ ትልቅ ጥያቄ የሚያጭሩ ጉዳዮች ሆነዋል። በግፍ በቤተ መቅደስ የተጨፈጨፉት ሰማዕታት የቀብር ስነስርአታቸው ተፈጸመ። ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን ደምሰነበታችሁ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን በርካታ አዳዲስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። እንደሚታወቀው እንግዲህ ከቀናቶች በፊት ሰኔ 13 ቀን 2017 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያናችን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሬ በምትገኘው የፈለገ ብርሃን ናዳ ቅድስት ማርያም ቤተ ክርስቲያንና ክብረ ደናግላን ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት የሆኑት ታላቁ ሊቅ ሊቀ ብርሃናት ቆሞስ አባ የኔታ ይባቤ በጸጥታ ኃይሎች ለጥያቄ ይፈለጋሉ ተብለው መወሰዳቸውን ሰምተን ነበር። ታዲያ በዚህም መሰረት በኚህ ታላቅ አባት ላይ የተፈጸመውን ክስተት ተከትሎ በርካታ ህዝበ ክርስቲያኖች እንዲሁም ደግሞ በገዳሙ የሚገኙ አገልጋይ ካህናትን ጨምሮ በቀበሌው የሚገኙ ኦርቶዶክሳዊያን ህዝበ ክርስቲያኖች ድምፃቸውን አሰምተው እንዲሁም ደግሞ የተቃውሞ ሰልፍ ጭምር ወጥተው ነበር። ታዲያ ይህንንም ተከትሎ ከስድስት ቀናት የእስር ቆይታቸው በኋላ በትላንትናው ዕለት ሰኔ 19 ቀን 2017 ዓ ም እኚህ ታላቅ አባት ከእስር መለቀቃቸውንም ሰምተናል። እንግዲህ እኚህ ታላቅ አባት ከስድስት ቀናት የእስር ቆይታቸውም ሲለቀቁ በሶስት ሺህ ብር ዋስ መፈታታቸው የተገለጸ ሲሆን ከእስር መፈታታቸውንም ተከትሎ በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራልም ደማቅ አቀባበል ተደርጎላቸዋል። በባህር ዳርም የባህር ዳር ከተማ ህዝብና መላው የባህር ዳር ከተማ ህዝበ ክርስቲያን ህዝበ ኦርቶዶክሳውያንም ታላቁ ሊቅ ሊቀ ብርሃናት ቆሞ ሴኔታ ይባቤም ከግፍ እስራ መፈታት ባበሰረው የምስራችም በእጅጉ ተመልታም ውላለች። እጅግ የተከበሩት የሃይማኖት አባት ነጻ መውጣታቸውንም ተከትሎ በታላቁና ውብ በሆነው ፈለገ ገነት ቅዱስ ጊዮርጊስ ካቴድራልም ለየት ያለ አቀባበል እንደተደረገላቸውም መረጃዎች ደርሰውናል። የኔታ ይባቤም ወደ ካቴድራሉ ሲደርሱ በርካታ ምዕመናን በታላቅ ደስታና እፎይታ በተሞላ ፊት ተቀብሏቸው እንደነበርም የታወቀ ሲሆን የአቀባበሉም ስፍራ በመዝሙር እንዲሁም ደግሞ በዝማሬ ደማቅ የነበረ ሲሆን፣ ይህ ደግሞ ሕዝቡ ለሊቃውንቱ ያለውን ጥልቅ አክብሮትና ፍቅር ያሳየ እንደነበርም ተገልጿል። ይህንንም የህዝበ ክርስቲያኑንም ደስታ የባህር ዳር ፈለገገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት ተወካይ ሲገልጹም ሊቃውንቱን የሚጠብቅ ህዝብ በማለትም ህዝበ ክርስቲያኑን ገልጿቸዋል። በዚህም የተነሳ ያለ አግባብ ታስረው የነበሩት እኚህ ታላቅ የቅድስት ቤተ ክርስቲያናችን አባትና ሊቅ ቀድሞ አግባብነት በሌለው ምክንያት ተወስደው አሁን ላይ ደግሞ የዋስ መብታቸውን አስጠብቀው እንዲወጡ ተደርጓል። ይህ ድርጊት በየጊዜያቱ በቅድስት ቤተ ክርስቲያናችን ላይ እንዲሁም ደግሞ በታላላቅ አባቶቻችን ላይ መምህራኖቻችን ላይ እየተፈጸመ ያለ አግባብነት የሌለው ድርጊት መሆኑን ተከትሎም ህዝበ ክርስቲያኑ ቀድሞ በምን አግባብ ታሰሩ? አሁንስ ለምን ሊፈቷቸው ፈለጉ? የሚሉ ጥያቄዎችንም እየጠየቁ ይገኛል። በሌላ መረጃችን ደግሞ አሳዛኝ የሆነ ክስተት ከወደ ደሴ መስቀለ ክርስቶስ ቤተክርስቲያን ሰምተናል በደሴ መስቀለ ክርስቶስ ቤተክርስቲያንም ሌላ የቤተ ክርስቲያን ውድመት እንዲሁም ደግሞ ልብ ሰባሪ የሆነ ክስተት ተፈጥሯል። በደሴ መስቀለ ክርስቶስ ቤተ ክርስቲያን ላይ በተነሳው የእሳት አደጋም እሳቱን ለመቆጣጠር ወይንም ደግሞ ለማጥፋት መንገድ ባለመኖሩ ምክንያት የአብነት ትምህርት ቤቱ ሙሉ በሙሉ መውደሙን መረጃዎች ደርሰውናል። እንደሚታወቀው እንግዲህ የደሴ መስቀለ ክርስቶስ ቤተ ክርስቲያን በ2013 ዓመተ ምህረት ማለትም ከአራት አመታት በፊት ህንፃው ተገንብቶ የተመረቀ ሲሆን በዚህ ታላቅ ቤተ ክርስቲያንም በርካታ ደቀ መዛሙርት የሚፈሩበት እንዲሁም ደግሞ የአብነት ተማሪዎችም የሚማሩበት የአብነት ትምህርት ቤት ተገንብቶም ነበር። ታዲያ ይሁንና ዛሬ በደረሰን መረጃ ግን ይህ የአብነት ትምህርት ቤት በድንገተኛ የእሳት አደጋ መውደሙ ታውቋል። በድንገተኛ የእሳት አደጋ መውደሙ መውደሙና በርካታ ንብረቶች እንዲሁም ደግሞ የአብነት ተማሪዎች መጽሐፍቶቻቸው መውደማቸው መቃጠላቸውንም ሰምተናል። ይህ ክስተት ወይንም ደግሞ ይህ የተፈጠረውም ጉዳይ የብዙ ኦርቶዶክሳዊያንን ልብ የሰበረና ቅድስት ቤተ ክርስቲያናችንንም በእጅጉ ያሳዘነ ክስተት ሆኗል። እንደሚታወቀው እንግዲህ ከወራቶች በፊት ማለትም ግንቦት ሰባት ቀን እንዲህ አይነቱ ተመሳሳይ ክስተት በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም የአራቱ ጉባኤ መጻሕፍት የምስክር ትምህርት ቤት ላይ ደርሶ እንደነበር እናስታውሳለን። በዚህም አደጋ ለደቀ መዛሙርቱ ተሰርቶ የነበረው ቤትን ጨምሮ የደቀ መዛሙርቱ ልብስና መጻሕፍቶቻቸው መቃጠሉም ተገልጾ እንደነበር የሚታወስ ነው። ታዲያ ይህ ክስተት እያለ ነው እንግዲህ ዛሬም በደሴ እንዲህ አይነቱ የእሳት አደጋ ተከስቶ ብዙ ውድመትን ያስከተለው ይህ ጉዳይም ብዙ ኦርቶዶክሳውያንን እንዲሁም ደግሞ በደሴ ከተማ የሚገኙ ህዝበ ምእመናንን ጨምሮ በቅድስት ቤተ ክርስቲያኒቱ የሚያገለግሉ አገልጋይ ካህናትንም አባቶችን በእጅጉ አሳዝኗል። የዚህ የድንገተኛ አደጋ መደጋገምና በብዙ ልፋት የሚሰሩ የአብነት ትምህርት ቤቶች ውድመትም ብዙ ኦርቶዶክሳውያንን ያሳሰበና ለምን የሚለውንም ጥያቄ ያጫረ ክስተት ሆኗል። በሌላ መረጃችን ደግሞ በግፍ በቤተ መቅደስ የተጨፈጨፉት ሰማዕታት የቀብር ስነ ስርዓታቸው ተፈጽሟል። ከቀናቶች በፊት በሶሪያ ቅዳሴ ላይ እያሉ የተጨፈጨፉት ሀያ ሁለት የአንጾቂያ ኦርቶዶክስ ሰማዕታት ቀብራቸው መፈጸሙን ሰምተናል። እንግዲህ የሶሪያ ኦርቶዶክሳውያን በፈረሰው መቅደስ ውስጥ ያልፈረሰ ሕንጻ ሥላሴ ያላቸው ጥቂት ሆነው እንደ ብዙ የከበዱ ኦርቶዶክሳውያን እንደሆኑ ሁላችንም የምናውቀው የምናስተውለው ጉዳይ ነው። እነዚህ ኦርቶዶክሳውያን ከሞት ጋር እየተናነቁ እንዲሁም ከገዳያቸው ጋር እየተፋጠጡ ከአሳዳጃቸው ፊት በክብር ቆመው ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያመልኩና በእምነታቸው የጸኑ ብርቱ ኦርቶዶክሳውያን ናቸው። የሶሪያ ኦርቶዶክሳውያን ለዘመናት አምላካቸውን ላለመተው፣ እንዲሁም ደግሞ ጌታቸውን ላለመጣል፣ ፈጣሪያቸውን ላለመካድ በየዕለቱ ነፍስን ገብረዋል። ዘመነ ሰማዕታት አካል ሰርቱ በነዚ በእነዚህ የሶሪያ ኦርቶዶክሳውያን አይተናል። ከሊቅ እስከ ደቂቅም ደማቸውን አፍስሰው ስጋቸውም ተተልትሏል። ገዳይ እስኪሰለቸው ድረስም ሶሪያ በክርስቲያን ደም ረጥባለች። ጩኸትና ዋይታም በሶሪያ ምድር በእጅጉ በርትቷል። ነገር ግን ዛሬም እነሆ የሶሪያ ኦርቶዶክሳውያን በፈረሰ መቅደስ ውስጥ ጸንተው የቆሙ ነፍስን ይዘው በበጎችም ይሁን በክፎችም ላይ ፀሐይ አውጭ አምላክን እያመሰገኑ የሚገኙ ብርቱ ኦርቶዶክሳውያን ሆነዋል። ስሙን ተሸክመው ዛሬም ስለ ሶሪያና ስለ ዓለም ሰላም ይማለዳሉ። የራሄልን እንባ የዕብራውያንን ጭወት የሰማው ቅዱስ እግዚአብሔርም እንዲታረቃቸው የሶሪያ ኦርቶዶክሳውያን ጩኸታቸው ወደ አምላካቸው ሆኗል። ታዲያ ሁላችንም ኦርቶዶክሳውያን ልንዘነጋው ማይገባ፣ በተለይም እኛ ኢትዮጵያውያን ልንተወው ልንዘነጋው ማይገባ ትልቅ ጉዳይ አለ ከሶሪያ ኦርቶዶክሳውያን የምንማረው የእኛም መጣፋንታ እንዲህ ከመሆኑ በፊት ከአጉል ፉከራ ወጥተን በስራና በተግባር የተገለጠ ሃይማኖትና ለቅድስተ ቤተ ክርስቲያናችንም በፈረሰበት በኩል የመቆም የልጅነት ግዴታችንን መወጣት አማራጭ የሌለው ጊዜ እንደመሆኑ መጠን ሁላችንም ኦርቶዶክሳውያን በሀገራችን እየተፈጠረ ያለውን ልብ ሰባሪ ክስተት እያየን ዝም ከማለት ባለፈ ለቅድስት ቤተ ክርስቲያናችን እንዲሁም ደግሞ ለሃይማኖታችን ብርቱ ሃይማኖተኛ ኦርቶዶክሳዊያን ሆነን ልንገኝ ይገባል። በዚህ ሁሉ መከራ ውስጥ አልፈው እንግዲህ ዛሬን የሚያዩ ሶሪያውያን ለኛ ትልቅ ትምህርት ሊሆኑን ይገባል። ነሆ እነዚህ ሶርያውያን በግፍ ከተጨፈጨፉት ከቤተ መቅደሱ ጥቃት በኋላም በቀብር ስነ ስርዓታቸው ወቅት ስለነዚህ ታላላቅ ሰማዕታት እንዲህ ሲባል ተጽፎላቸዋል። ነሆ እነዚህ ሰማዕታት የዓለምን ፈተና በድል አጠናቀቁ። በእውነት እነዚህን ሰማዕታት ማየት እንዲሁም ደግሞ ሰማዕትነትን መቀበል ምንኛ መታደል ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይንስ ጭንቀት ወይንስ ስደት ወይንስ ረሃብ ወይንስ ረሃብ ወይስ ራቁትነት ወይስ ፍርሃት ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈው እኛም እንዲሁ እናደርጋለን። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በጌታችን መድኃኒታችን ኢየሱስ ክርስቶስ በፍቅሩ ካለ ምንም ሊለየው ምንም ሊገታው ምንም ሊያስፈራው አይችልም። ውድ የጊዜ ሚዲያ ቤተሰቦቻችን፣ ለዛሬ ያዝንላችሁ መረጃችን ይህንን ይመስላል። በሌላ መረጃ እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።